ሰላም ሰላም እንደምን አላችሁ። ወደ አድማሽ መልካወጫችን ዛሬ ይላችሁ የመጣሁት ክስ ነው። ክስ እንግዲህ ከማነው ካላችሁ የነዳጅ መኪኖች ያሰሙት የተከሰሰ ተከሳሽን ይላችሁ የሚመጣው ንቀውናል፣ ደፍረውናል ብታምኑም ባታምኑም በቁም ሞተናል። ይህኛው ፎልክስቫገን ID.4 ይባላል። የኤት መኪና አብዮትን በኢትዮጵያ አቀጣጥሏል፣ መርቷል። ብዙዎቹም የኤት መኪኖች እንዲገቡ ወደ አገር መንገድ ከፍቷል የሚባል ሸርካሪ ነው ID.4 በዛሬ ታችንም የተሽከርካሪ ለምንድን ነው እንደዚህ መኪኖች እንዲወደዱ ያደረገው ያለው ነገር ምን ቢሆን እንዲሁም መኪናው ላይ ስላሉት ነገሮች እያንዳንዱ ነገር በገበያው ከሚወዳደሩት አሁን አዲስ ከመጡት ተወዳዳሪዎቹ ጋር ያወዳደርና ያለን ከመረጃዎቹ ጋር አብራችሁን ቆየው አዶንያስ ነኝ፣ መልካም ቆይታ። የኤሌክትሪክ ተሽከርካሪዎች ወደ ሀገራችን መግባት ከጀመሩ ትንሽ ሰንበት በት ብሏል። ለዚህም ደግሞ የመጀመሪያው ተሽከርካሪ ነው ይባላል ቮልክስዋገን አይዲ 4 ተሽከርካሪ። በዛሬው ዝግጅታችንም የተሽከርካሪው ስላለው ነገር ነግራችኋለሁ ብያችሁ ነበረ። እንግዲህ ምልከታችን ከዚህ መኪና የፊተኛው ገጽታ በምንጀምርበት ጊዜ እዚህ ጋር እንደምትመለከቱት ለጌት ያለ ኤልኢዲ መብራቶች አሏቸው። ከዚህ በተጨማሪ ደግሞ ከጫፍ ከጫፍ የሚደርስ ኤልኢ እንት ነው ኤልኢዲ መብራቶች ናቸው። መሀል ላይ ቮልክስዋገን የሚለው ሎጎ እናገኛለን። በሀገራችንም ካተሳሳትኩ የመጀመሪያው ይመስለኛል ከጫፍ ከጫፍ የሚዘልቅ ኤልኢዲ መብራት መሀል ላይ ያለ ግሪል ሳይቆራረጥ ሙሉ ለሙሉ መብራት የተገጠመው የመጀመሪያው ሰርካሪ ይመስለኛል። እኔ በግሌም ደስ ይለኛል ያላቸው ዲዛይናቸው በተለይ በዚህ ከለር በዚህ ከለር በጣም የምወደው ቮልክስዋገን አይዲ ፖርት ሸርካሪዎች እኔ ብዙ ኤሌክትሪክ እንትን አደለውም፣ ግን ከኤሌክትሪክ መኪና ከመወዳቸው መካከል አንዱ ይሄ ነው። እዚህ ጋ እንደምትመለከቱት ካሜራው እናገኛለን። ሶስት ስልሳ ካሜራው እናገኛለን። ከስር ደግሞ እንትን አየር ማስገቢያው እናገኛለን። እነዚህ ሊቴማ አይን የሚባል ባትሪ የተገጠመላቸው አሁን አሁን የመጡት ደግሞ የቢዋይ ሸርካሪዎች ደግሞ ሊቴማ አይን ፎስፌት ምንድን ነው? ሁለቱ ልዩነት ካላችሁ እነዚህ ከነዛኞቹ አንጻር ትንሽ የባትሪ እድሜያቸው ትንሽ የማነስ ነገር አለ የባትሪ ላይፋቸው ከሊቴማይን ፎስፌት አንጻር ሊቴማይን ትንሽ የማነስ ነገር አለ። የተሻለ የሚያደርጋቸው ደግሞ በፋስት ቻርጅ በሚደረጉበት ጊዜ ቻርጅ ለማድረግ የሚወስድ ሰዓት ከሊቴማይን ፎስፌት ይልቅ ሊቴማይን የሚባሉ ተሽከርካሪዎች ሊቴማይን ባትሪ የተገጠመላቸው ተሽከርካሪዎች በፍጥነት የማሙላት አቅም አላቸው። ይህም ባትሪ ለማቀዝቀዝ ራሱን የቻለ እዚጋ ግሪል እናገኛለን። ከዚህ በተጨማሪ ፓርኪንግ ሴንሰሮች ምናምን እዚሁ ከስር እናገኛቸዋለን። በዚህ በኩል እንደምትመለከቱ ይሄኛው እንደ ጌጥ ነገር ናቸው። እዚጋ ግን ፓርኪንግ ሴንሰሮቹን እናገኛለን። በዚሁ ድረስቲ ወደ ጎን ገጽታው የመኪናው የጎን ገጽታ መምጣበት ጊዜ ትንሽ ከሚድ ሳይዝ ኤስዩቪ የሚባል ትልቆቹ አይደለም። ትንንሾቹም የማረም የሚባል አይደለም። መካከለኛ የሚባል ርዝማን ያለው ናቸው። እንትን ሳይዝ ያላቸው ናቸው። እዚህ ጋር የተገጠመለት ቸርኪ እንግዲህ ሙሉ ለሙሉ በከቨር ነው። ከቨር አላቸው። ይሄ የተደረገበት ምክንያት ምንድን ነው? መኪናው አየር በሚጓዝበት ጊዜ አየር በቀላሉ መሰንጠቅ እንዲችል ታስበው የተደረገ። ይሄኛው ቸርኪ ሳይዙ ባለ 20 ኢንች እንግዲህ የቸርኬ ሳይዛቸው በሚጨምርበት ጊዜ ብዙ ጊዜ ከውበት በተጨማሪ የሌግዘሪ ምልክት ተደርጎ ይታያል። ከ18 19 20 21 22 እያለ በሚሄድበት ጊዜ የሳይዙ እየጨመረ ይሄዳል። ነገር ግን በምታሽከረክሩበት ጊዜ ይች ነገር መጠንቀቅ አለባቸው። ሳይዝ ሰርኪ ሳይዝ በጨመራችሁ ቁጥር ይሄ ባነሰ ቁጥር የመኪናው ኮምፈርት እየቀነሰ ስለሚሄድ፣ ከዚ በተጨማሪ ደግሞ እነዚህ ቮልስፋገኖች ሌሎች ሜድስ ተሽከርካሪዎች ነዳዶችን ቢሆን ቸርኬያቸው የተሰረቀ ስለሆነ ይችላል ሎከሮችን በተጠቀሙ በጣም ሪኮመንድ ይደረጋል። እነዚህ መኪና ላይ ፕሮ ይላቸዋል። ይሄኛው ፕሮ ያለ ምክንያት አይደለም። መኪናው ሌላ መኪና ላይ እንደምናየው ትሪም ሌቭል እንዳለው ሁሉ እዚህ ላይም ራሱን የቻለ ትሪም ሌቭሎች አሉ። ፒውር አለ፣ ፒውር ፕላስ አለ፣ ፕሮ አለ። ፕሮ ማለት በተለምዶ ፉል ኦፕሽን እንደምንለው ማለት ነው። መኪናው ላይ ሊኖሩ ካምፓኒው ያቀረባቸው የተለያዩ ኦፕሽኖችን በሙሉ ያካተተ ማለት ነው። ይሄ ማለትም አውቶማቲክ ፓርኪንግ ራሱ ይዞ የቀረበ ነው። እዚጋ እንደምትመለከቱት ራሱን የቻለ እንትን አለው። ቱቶን ፔይንት ነው። ከጣራው ከላር ጋር ተመሳሳይ የሆነ ቶኪዮ ከላሩ ተመሳሳይ ነው። እዚህ ጋር እንደተመለከቱት ራሱን የቻለ ሰው 360 ካሜራ አለው። ኤሌክትሪካሊ የሚታጠፍ እንዲሁም የሚዘረጋ ነው ማለት ነው። የመኪና የጎን ገጽታ ብንመጣበት ጊዜ እንደነገርኳቸው ያሉት ነገሮች እዚህ ጋር ነገርዳቸዋሉ። ከዚህ በተጨማሪ ሻርፓንግል ያን ያህል አልበዛበት በጣም ትንሽ ነው ያምራል። እኔ ቱክሰኑን የሰራንና የታችስ ነበር ሻርፓንግል ላይ ያለን ነገር። ከዚህ በተጨማሪ እዚህ ጋር ፍለሽ ዶር ሃንድልስ ናቸው ቺን ጫን ስላት ሙሉ ለሙሉ እንደዚህ መክፈት እንችላለን። ይሄኛው ተበላሽቶ ወይ ተሰብሮ ወይ ምን አላለ እንደዚህ የተሸፈነ እነዚህ ፒያኖ ብላክ ነው የሚባሉት ናቸው። ፒያኖ ብላክ በመሆኑ ምክንያት እንዳይጫጫር ሌሎች ጉዳት እንዳይደርሱበት እንዳይደርስበት እዚህ ጋር እራሱ ነው የሻለ መከለያ እናገኛለን። ከዚህ በተጨማሪ ወደዚህ በመጣበት ጊዜ ይሄኛው ሙሉ ለሙሉ ፕራይቬሲ ፕራይቬሲ ግላስ ናቸው። በተለምዶ ቲንትም እንደምንለው አይነት ናቸው። እንደዚህ ሙሉ ለሙሉ ተሸፍኗት። ከውስጥ በኩል ሲሆን ደግሞ እንደምትመለከቱት ነው ከውስጥ ወደ ውጪ በደንብ ነው የሚታየው። ከውጭ ወደ ውስጥ ግን እንዳይታይ ተደርጎ የተሰራ መኪና ነው ማለት ነው። ወደዚህ ቸርኬ ሳይዙም ተመሳሳይ ናቸው። ወደሚመጣበት ጊዜ ደግሞ መኪኖች ሰሩፉ እንደጠበቀ ነው። ፉሎሽን ነው ብያቸዋሉ። ሰሩፉ ምናምን የሌለው አይደለም። ሙሉ ለሙሉ ሰሩፉ አለ። ይችላ አነስተኛ ስፖይለር አለች። እዚህ የኋላ ገሳ እንደምትመለከቱት ከጫፍ ከጫፍ የምትዘልቅ ስፖይለር አለች። ይህች የሚሆነችው መኪናው የተሻለ መሬት ኮንትሮ ዳውንፎር ስለ ስለዛ ነው እና በሚጓዘው ርቀት የተሻለ እንዲሆነ ዊንድ ሬዚስታንስ እንዳይኖር ለማድረግ ነው። ይሄ እራሱን የቻለ ምክንያት አለው። እዚህ ጋር የራሱን ዝናብ መጥረጊያዎች እናገኛለን፣ መስታወቱ እናገኛለን ማለት ነው። የመኪናው የኋላ ገጽታ ላይ እነዚህ ይሄኛው አይዲ ፎር የሚባሉት ናቸው። አይዲ ፋይቭ ጊዜ እነዚህ ለቻይና ማርኬት ሰሩት ናቸው። አይዲ ፋይቭ በሚሆንበት ጊዜ ለኤሮፕ ማርኬት ይቀርባሉ። አይዲ ፋይቭ ከዚህ ጀምሮ ትንሽ ለየት የማለት ነገር አላቸው። የመኪኖቹ የኋላ ገጽታ ላይ ልዩነት አላቸው። ከዚ ውጭ ግን አብዛኛው ነገራቸው ተመሳሳይ የሚባል ነው። እነዚህ የኋላ መብራቶች እንደምትመለከቷቸው ሙሉ ለሙሉ ኤልኢዲ መብራቶች አሉት። እዚህ ላይ የቮልስዋገን ሎጎ እናገኛለን። አይዲ ፎር እንደሚል ፕሮስ እነሱ እነሱ ናቸው። ከዚህ በተጨማሪ እዚህ ጋር ራሱን የቻለ ኤሌክትሪካሊ የኋላ ቃ መጫኛው እናገኛለን። እዚህ ላይም የመኪናው ቻርጀሮችን ምናምን ማስቀመጫ ቦታ እናገኛለን። ይሄኛው ለመከላከያ ነው። ስንፈልግ የኋላ ወንበሮችን በማውረድ ደግሞ ተጨማሪ ቦታ ማግኘትም እንችላለን። እዚህ መኪና ላይ የኋላ ቃ መጫኛውን ለመዝጋት ግዴታ ስባችሁ ምናምን አለ ሽኗንጫ ነው የምችሉበት ጊዜ ሙሉ ለሙሉ ራሱ ይዘጋልን እንኳን ወደ ቮልስቫገን አይዲ4 ውስጥ የገሳ በሰላም መጣችሁ እንላለን። እንግዲህ የመኪና ውስጥ የገሳ ስላለው ነገር ከማውራታችን በፊት ግን ለዚህ ቻናል አዲስ ከሆናችሁና የመኪና ኮንተንት መመልከት የምትፈልጉ ከሆነ በዚህ ቻናል ላይ የመኪና ኮንተንት ብቻ ነው፣ ሌላ ነገር የለም። መኪና ኮንተንቶችን በየጊዜው አዳዲስ ሪቪዎችን መመልከት የምትፈልጉ ከሆነ እንግዲህ ሰብስክራይብ ያርጉ። ሰብስክራይብ ባላረጉ ሰዎችም ሼር ያርጉላቸው። ቪዲዮ ሲለቀቅ ቶሎ እንደርሶ ደግሞ የደውል መቅቷን ይጫ ነው። ደግሞ እስካሁን ካያችሁ ተመችቷቸዋል ማለት ነው መቼም ላይክ በማድረግ ሀሳብ አስተያየታችሁንም ኮመንት ላይ ብትጽፉልን የተሻለ ይሆናል። እናንተ የምትፈልጉትን ለማቅረብም እንሰራለን። ወደ መኪናው ውስጥ ገጽታ በምንገባበት ጊዜ ይሄኛው የውስጥ ገጽታው እንግዲህ በጣም ፎልክስቫገን መኪኖች ላይ የተለመደ አይነት ገጽታ ነው። በጣም የተለየ ነው አላቸው። ምክንያቱም አብዛኞቻችሁ የምታውቁት አይነት ገጽታ አላቸው። እዚህ ላይ የተለያዩ እንትኖችም ተጠቅመዋል። ፕላስቲክ ማቴሪያሎች፣ ሊዘር መኪናው ሞር ፕሪሚየም የሆነ ፊል እንዲኖረው ለማድረግ ሞክረዋል። በግሌ በጣም እዚ ላይ እንደምትመለከቱት የመስታወት መቆጣጠሪያዎቹ አለ። ይሄ ከሌላ መኪና ምን ይለያል? ይሄ የምታሳየን ካላችሁ፣ እቺኛዋን በተን በመጫን ሪርና እና ፍሮንት ማድረግ እንችላለን። ይሄ አሁን የኋላው ላይ አድርጌ አለው። ትንሽ ደግመሽ ትጫነሽ ደግሞ ለፊተኛው ብቻ የፊተኛው መስታወቶቹን በዚህ ደግሞ መቆጣጠር። የኋላኞቹን ለመቆጣጠር በዚህ ነው። የመስታወት ስፖኪዎቹን መቆጣጠር በዚህ ነው። በተጨማሪም ወደዛ አካባቢ የሚታያችሁ ከሆነ ራሱን የቻለ የኤሲ መቆጣጠሪያዎችን እናገኛለን። እነዚህ የኤሲ መቆጣጠሪያዎቹ ናቸው። እዚህ ላይ እንደምትመለከቱት ሙሉ ለሙሉ በሌዘር የተሸፈነ ናቸው። እዚህ ጋር ራሱ ሙሉ ለሙሉ እንትኖችን ይዞልናል ማለት ነው። የመኪናው የተለያዩ ፊቸሮችን ማስጠቀም የሚችሉ በተኖች እዚህ ጋር እናገኛቸዋለን። የክሩስ ኮንትሮል አለ፣ የሌን ኪፕ አሲስት አለ። ከዚህ በተጨማሪ ደግሞ የቮይስ ኮንትሮል አላቸው። እነዚህ የቮይስ ኮንትሮል በድምጽ ብቻ ማዘዝ እንችላለን። ይህን እዚህ ጋር ክፈት ምናምን የሚሉትን ነገሮች በዚህ ማድረግ እንችላለን። ሌላ አይዲ ፎር መኪኖች አይዲ ሲክስ መኪኖች ላይ በብዛት ነው የምናገኘው። ሌሎቹ ጋር ብዛት እናገኘው ማርሹና የድራይቨር ዲስፕሌ አንድ አይነት የተገናኘ ነው። እዚህ ጋ ተመልከቱት የተገናኙ ናቸው። እንትኗ በጣም ትንሽ የምትባል ነች። ኢቭን ከቢዋይዲ መኪናዎች ራሱ ሳታንስ አትቀርም። ቢዋይዲ ከእነ ቢዋይዲ ሲቪ ሳታንስ አትቀርም። ያላት ስክሪን ስፋቷ ራሱ አነስ ያለች ነች። ነገር ግን የተለያዩ ነገሮችን ያስጠቀመልናል። ሚ አሁን 23 ፐርሰንት አለው መኪና 92 ኪሎ ሜትር መሄድ ይችላል ይላል። ከዚህ በተጨማሪ መኪናው ምን ያህል ኪሎ ሜትር እንደሚሄድ ሲያሳብ አስተያየታችሁን ኮመንት ላይ ጻፉልን። በኋላ ላይ በስፋት ነግራቸዋል መንገድ አይቀርም ግን እናንተ በኑሯችሁ እርታችሁ ከአንድ ዓመት በኋላ መኪናው ፉል ሲደረግ ምን ያህል ኪሎሜትር እንደሚሄድ የሀሳብ አስተያየታችሁን ኮመንት ላይ ጻፉል። ማርሹ እንደነገርኳቸው ይኸው ዲቢ አለ፣ ፓርክ አለ፣ ኒትራል እና ሪቨርስ አለ። እሱ የምንቆጣጠረው እዚህ ጋ እንደምትመለከቱት በዚሁ አማካኝነት ነው ማለት እንችላለን። ከዚሁ ላይ ያው የመሰው እንትን የምዝናብ መጥረጊያ ምናምን ቁጣጠሪሆን እዚህ ጋ እናገኛለን። ከዚህ በጭማሪ ግን እዚች ላይ ትንሽ ለየት ያለች ስክሪን ነች። በጣም ከለርፉ ካሜራማን ያምራል እያለ ነበር ትንሽ ለየት ያለች እና የምታምር በቢዋይዲ ላይ ከምናውቃቸው ትንሽ ስፒዱ የተሻለ ነው፣ ከአንዳንዶች ቢዋይዲ ጋር ባይሆንም ሌሎቹ ከነ ሃይካን፣ ከነ ጂኤሲ፣ ከነሱ ከነሱ ጋር ስናወዳድረው የተሻለ ነው። እዚህ ላይ የተለያዩ ነገሮችን መቆጣጠር እንችላለ። ምሳሌ ድራይቪንግ አሲስቶቹን ላሳያቸው፣ ይኸውን የአይድራይቭ ናቸው። እዚህ ላይ የተለያዩ እንትኖች አሉት፣ እነሱ መቆጣጠር እንችላል። ኪፕ አሲስት፣ ለንንጅ አሲስት፣ አዳፕቲቭ ስ ኮንትሮል፣ ድራይቨር አለርት ሆንት፣ አውቶኖሚስ ኢመርጀንሲ ብሬኪንግ፣ ራሱ ብሬኪንግ ኢመርጀንሲ አሲስት እነሱ እነሱን በዚሁ አማካኝነት መቆጣጠር ያስችለናል ማለት ነው። ከዚህ በተጨማሪ የተለያዩ እንትኖችም አሉት የተለያዩ ፊቸሮች ናቪጌሽን አለ ስለ መኪናው ጤንነትም ስለ መኪና ያለበትን ነገሮች ለመቆጣጠር እንት ማለት እንችላለን። ዚ የኢንቴሪየር የኤክስቴሪየር ያሉት ነገሮችም በቀላሉ ያን ያህል እንትኖች አይደሉም፣ ግን ለመቆጣጠር አስፈላጊ ናቸው ማወቅ አለብን። የመኪናው ስፈተሰዋል ለምሳሌ ግን ላይ ያለ የሚሉትን ነገሮች ቻይታይ ፕሬሩ ምናምን ሰርቪስ መደረጉን እነሱ እነሱ የመሳሰሉትን ይሰጠናል። ከዚ ተጨማሪ የቻርጂንግ ሴንስ መቼ ነው ቻርጅ መደረግ ያለበት ሎንግ ተርም ለምን ያህል ጊዜ እነሱ እነሱ የሚሉትን እዚ ላይ መመልከት እንችላለን። ማንዛዛት አይደለም ላለማንዛዛት እንሞክራለን። እዚህ ጋ ነገር ግን መኪናው ልዩ የሚያደረጉት ነገሮች አሉ። ለምሳሌ አምቢት ላይቲንግ አለ። አምቢት ላይቲንግ በምናደርግበት ጊዜ ከለሮች መምረጥ እንችላለን። ነገር ግን ብዙዎቻችሁ ይህን ሳይሆን የጠየቃችሁ መኪናው በረጅም ጊዜ ምን ያህል ጊዜ ምን ያህል አገልግሎት ይሰጠናል የምትል ኮመንት በተደጋጋሚ አይቼ ነበረ። እነዚህ መኪኖች እስካሁን ሌሎች መኪና በብዛት መግባት ከጀመረ ጊዜ ጀምሮ እየገቡ የሚገኙ መኪኖች ናቸው፣ ጥቅም ላይ እየዋሉ የሚገኙ መኪኖች ናቸው። ያም እንደመሆኑ መጠን የተለያዩ ፊድባክ አለ። ለምሳሌ አሁን እነዚህን በፋስ ቻርጀር ቶሎ ቶሎ መናረጋቸው ከሆነ ያለምንም ጥርጥር በአጭር ጊዜ ውስጥ ባትሪያቸውን መግደል እንችላለን። ይህ ነገር ጥንቃቄ ማድረግ ያስፈልጋል። ፋስት ቻርጀር ከዚህ መኪና እና ከቢዋይዲ መኪና የትኛው ቶለሬት ያደርጋል ብለን በምናይበት ጊዜ ቢዋይዲዎች ይበልጥ ቶለሬት የማድረግ ነገር አላቸው፣ ይችሉታል። ቢበላሽ እንኳን ረጅም ጊዜ ያስጠቅመናል። እነዚህ ግን ለምሳሌ አሁን ዘጠና ምናምን አይተናል፣ ዘጠና ሶስት ዘጠና አራት አይተናል። ይህ ስለዚህ እነዚህ መኪኖች ቻርጅ የምናደርግበት ሴት ሴታፖች ማስተካከል አለብን። በዘጠና ሶስት ዘጠና አራት ስላችሁ ባትሪ ሄልዝ ነው። ስለዚህ እነዚህ መኪኖችን ጥንቃቄ ማድረግ አለብን፣ አጠቃቀማችንን ማስተካከል አለብን። የመኪና ኢን ፎቶ ሚስክሪን መቆጣጠር ከዚህ በተጨማሪ እዚ ላይ ያሉት ድራይቭ ሞዶች አሉት። እነሱ ኢኮ፣ ስፖርት፣ ኮንፈርት፣ ካስተም መሪው ነው የተለያዩ ነገሮችን ማድረግ ከፈለግን እዚጋ እናገኛለን። ከዚህ በተጨማሪ እዚጋ የኤሲ መቆጣጠሪያ በተኖችን እዚጋ እናገኛለን። ወረድ ስንል ደግሞ ከሱ ወረድ ስንል እዚጋ ኤሲ ቤንት አለው እሱን መጠቀም እንችላለን። ወደዚህ ስንመጣ ካፕ ሆልደሮች እናገኛለን። ከዚህ በተጨማሪ እነዚህ ግን ፒያኖ ብላክ ናቸው። ለዛ ነው የተሸፈኑት ብዙ መኪና ላይ አዲስ መኪኖች ላይ እንደዚህ ሸፍ የሚሸፈነው ያለ ምክንያት አለ፣ እንዳይጫጫር ነው። እናንተም ከገዛችሁት በኋላ ይህን ነገር ማስቀጠል ይኖርባቸዋል፣ እንዳይጫጫርባቸው። እዚህ ጋር ቻርጅንግ ፖርቶች እናገኛለን። ከዛ ተጨማሪ እዚች ላይ የመኪናው ቁልፍ እዚህ ውስጥ ነው ያስቀምጥነት። የመኪናው ቁልፍ እንግዲህ ይህንን ነው የሚመስለው። ቮልስቫገን አይዲ ፎር እና አይዲ ሲክስ ይችን ነው የምትመስለው ቁልፋቸው። እዚህ ላይ የተለያዩ እቃዎችን ማስቀመጫ ቦታ አለ። እዚህ ላይ የተለያዩ ከመኪና ጋር የሚመጡ ናቸው እንደፈለግን መጠቀም እንድንችል ይችን አሁን እዚች ላይ በማድረግ እንደፈለግ ነው። ትንሽ ዕቃ ተለቅ ያሉ ዕቃዎችን ማስቀመጥ ያስችለናል ማለት ነው። እዚህ መኪና ላይ የተገጠሙለት ወንበሮች አሁን እኔ መመልከት እችላላችሁ። ወንበሮቹ ኤሌክትሪካሊ ናቸው። ስንፈልግ ዝቅ ፈልግ ከፍ የምናደረጋቸው ኤሌክትሪካሊ ነው፣ ማኑዋሊ አይደሉም። ለምበር ሰፖርትም አለው። ማለትም የመኪናው መሀል ላይ ያሉ የወንበሩ እሱን መቆጣጠር የምንችለው ከዚሁ ወንበሩ ስር ባገኝ ባለው በተኖች አማካኝነት ነው ማለት እንችላለን። ከዚህ በተጨማሪ እዚህ ጋ ክለብ ቦክስም ካስፈለገ ሳት ይሻለ ክለብ ቦክስ አለ። የመኪና ደግሞ አሁን አሁን ወይ መኪናው ውበቱ ሰርፉ እስከ መባል ድረስ እየተደረሰለ ሰሩፍ ነውና እሱ ደግሞ እዚች ላይ እንደዚህ እናረጋል። ሼዷን ብቻ መክፈት እንችላለን። ሼዶ ሲከፈት እንደዚህ አይነት ብርሃን ነው የሚሆነው። ከዚህ በተጨማሪ ደግሞ እንትንም ማድረግ እንችላለን። የሰርፉንም መስተቱንም አንድ ላይ መክፈት ከፈለግን እሱንም አንድ ላይ መክፈት እንችላለን ማለት ነው። ቮልክስቫገን አይዲ ፎር የሚባለው ተሽከርካሪ እንግዲህ በሀገራችን ላይ በጣም ተወዳጅ የሆነ ተሽከርካሪ ነው። ምንድን ነው የተገጠመለት ባትሪ ካላችሁ ባለ 84 ኪሎዋት አወር ሊቲየማይን ባትሪ ነው የተገጠመለት። ይህ እንግዲህ መኪናውን እስከ 600 ኪሎ ሜትር የመጓዝ አቅም ያለው መኪናውን ሁለት መቶ አንድ የፈረስ ጉልበት የማመንጨት አቅም አላቸው። እነዚህ መኪኖች እንግዲህ እንትናቸው ይለያያል። የመኪናው የከለር አማራጭ ዋጋው ላይ ያለው እንዲሁም ኦሽን ፒወር፣ ፒወር ፕላስ እና ፕሮ ሲሆን ልዩነት አላቸው። እነዚህ ላይ ለምሳሌ አሁን ፕሮ በሚሆንበት ጊዜ እስከ ስድስት ሚሊዮን ብር እየተሸጡ ይገኛሉ። በተለይ በዚህ ከለር ማለት ነው። በሌላ ከለር ሲሆን ደግሞ የተለያዩ አማራጮች አሏቸው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ እንዲሁም ሌሎች ከመኪና ጋር የተገናኙ መረጃዎች መከታተል ከፈልጋችሁ ሰብስክራይበር በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች ከመገናኘት ድረስ መልካም ሁሉ ጠ